ሰላም ሰላም ውዴት ለዩቲዩብ ተከታታዮች እንደናችሁ ጓደኞቼ ያለው እግዚአብሔር መስገን ከኔ ጋር ሁሉ ሰላም ነው። ያው ከዚህ በፊት ብዙ አንዳንድ የኦንላይን ስራዎችን እለቃለሁ ማለት ነው። አብራችሁን የሰራችሁ ሰዎች አላችሁ እና ደግሞ ያው የተሻለ የተሻሉ ስራዎችን ብየማምንባቸውን በተቻለ መጠን የተወሰነ ጊዜ ቆይታላችሁ ብየማምንባቸውን ማለት ነው እያመጣሁ አብረን እንሰራለን ማለት ነው እና ኦልሬዲ አሁን የተሻለ ስራ ተብሎ ያው የተሻሉ ሰዎች ከምላቸው በተሻለ መጠን ትንሽ ሊቆይ ይችላል ተብሎ የተገመተ ስራ አለ። እሱን አብረን እንሰራለን ማለት ነው። ያው ፍላጎት ያላችሁ እየገባችሁ ትሰራላችሁ። ፍላጎት የሌላችሁም ደግሞ ያው ፍላጎት ላላቸው ሰዎች ሼር እያደረጋችሁ እንዲሰሩ ታግዝኛላችሁ ማለት ነው። ምንድነው ነው ኒዮ አድቨርቲስመንት ይባላል ማለት ነው። በቅርቡ ነው የጀመረው ኦልሬዲ ነው የጀምረዋለው። ቪዲዮውን ለመልቀቅ ትንሽ አልተመቸኝም ነበርና ከስራ ምክንያት ጋር ተያይዞ እና ዛሬ ቪዲዮን ሰርቼ ያው ብዙም የሚጠይቁ ልጆችም ስለነበሩ ለነሱም በቃ እያንዳንዱ ሰው ከማስረዳት ይልቅ ቪዲዮ ልከህ ተረድተው ቢጀምሩት የተሻለ ነገር ነው ማለት ነው። እያንዳንዱ ሰው ምላሽ ከመስጠት ቪዲዮ ግን በጣም ለብዙ ሰው ተደራሽ ሊሆን ይችላል። እናንተም ኢንቫይት አድርጋችሁ ጋብዛችሁ ለምታስገቡት ሰው ቪዲዮውን ሸር አድርጋችሁ ሊንኩን ብቻ ትልኩለታላችሁ። ሁሉን ነገር ይጨርሳደጁ ምንም ነገር ሳይቸገር ማለት ነው። እና ቻናሉን ደግሞ ሰብስክራይብ ያደረጋችሁ ጀምሩት። ቀጣይም ጠቃሚ እና በኦንላይን ዙሪያ የሚለቀቁ ነገሮችን አብረን እንሰራለን ማለት ነው። ሰብስክራይብ ያደረጋችሁ ጀምሩት። እኔ አሁን ካፍቼ ጀምሮ ግን እንዴት አዲስ ሰው ሲሆን እንዴት ከፍቶ ስራውን መስራት ይችላል የሚለውን አብረን እናያለን ማለት ነው። እሺ ዳታው ልክፈት እና አሁን ቀጥታ ሊንክ ወደ ተላካሊ ቦታ ነው የሚሄደው ማለት ነው። እሺ ልክ እንደዚህ ይመጣላችሁ ፎርሙ ማለት ነው። ይህ ፎርም ከመጣላችሁ በኋላ እዚህ ጋር የመጀመሪያው ላይ ስማችሁን ነው የምጽፉት ማለት ነው። እዚህ ጋር ደግሞ ስልክ ቁጥራችሁን ነው የምታስገቡት። ስልክ ቁጥራችሁን ስታስገቡ ፕላስ 251 ከማለታችሁ በፊት ልክ እዚች ጋር እንደምታዩዋት ማለት ነው። ኢጂ የምትለው እዚህ ጋ ግድ ሁለት ስፔሊንግ መሆንም የለበትም። አንድ ብቻ ትጠቀማላችሁ። እሷን አንድ የት እንደምታወጧት ላሳያችሁ። አሁን ለምሳሌ እዚህ ስልክ ቁጥር ልጽፉ ስትሉ ላሳያችሁና እዚህ ላይ ማለት ነው እንደዚህ የቁጥር ኪቦርድ ከመጣላችሁ በኋላ በግራ በኩል ኮከብና መሰላል የሚል አለ። እዚህ ከስር ማለት ነው። እሱ አርጋችሁ ደብሊው ወይም ደግሞ ደብሊውን ካልተቀበላላችሁ ፒ ፒንም ካልተቀበላላችሁ ኤን ነው ያው አሁን ኤን ተቀብሉልኛል እኔ ። ስለዚህ እሱን ካደርጋችሁ በኋላ ፕላስ እዚህ ዋለ ፕላስ ካላችሁ በኋላ ሁለት ሃምሳ አንድ ብላችሁ ሙሉ ስልክ ቁጥራችሁን ማስገባት ትችላላችሁ ማለት ነው። እናንተን እሱን ካስገባችሁ በኋላ ይቅርታ፣ እሱን ካስገባችሁ በኋላ ልክ እንደዚህ ይመጣላችኋል። እዚ ጋር ፓስወርድ ታስገባላችሁ ማለት ነው። እዚ ጋር ማሳያችሁ ቦታ ላይ ማለት ነው ፓስወርድ ታስገባላችሁ። እዚህ እዚህ ያስገባችሁትን ፓስወርድ እዚህም ትደግማላችሁ። ፓስወርድ ስታስገቡ ስትሮንግ የሆነ ፓስወርድ ቢሆን አሪፍ ነው ማለት ነው። ለምሳሌ ኮከብ ወይም ደግሞ መሰላል ወይም ደግሞ ፊደል እና ቁጥር የተቀላቀለበት ቢሆን አሪፍ ነው። ሙሉ እሱን አድርጋችሁ ከጨረሳችሁ በኋላ ልክ እዚህ ከስር ሳይን አፕ የሚላለ ማለት ነው እዚ ጋር ያከበብኩበት ልክ እሱን ሳይን አፕ ስትሉት ይመዘግብላችኋል እሱን ከመዘገበላችሁ በኋላ አሁን የምትገቡት ድጋሚ እናንተ ለመግባት የት ነው እዚች ጋ ነው እዚች ጋ ሳይን ኢን የሚለውን ድግማችሁ ትነኩና ምን ያመጣላችኋል እንደዚህ ሁለት አይነት አማራጫ ብዙ ፎርም ይጠፋና ሁለት አይነት አማራጭ ይመጣላችኋል እዛ ላይ ስገቡ እኔ አሁን ኖርማል ጀምሬ ስራውን እየሰራሁ ነው ብያችኋለሁ በራሴ ልግባ እዚህ ጋር ለምሳሌ አሁን እዚህ ጋር በራሴ ልግባ ና እዚህ ጋር ሳይን ስል ሰክሰስፉል የሚል በአረንጓዴ የተጻፈ ምልክት ይመጣላችኋል። ይሄው ልክ ከዚህ ሳክሰስፉል ሎጊን ይላን ኖርማል እንደዚህ ያስገባችኋል ማለት ነው። እንደዚህ ካስገባችሁ በኋላ አሁን ዲፖዚት ነው ማድረግ የፈለግ ነው አይደል ቀጥታ። ስለዚህ የትን ሄዳለን ማሰላችሁ፣ እዚህ ጋር ሆም ላይ እንመጣለን ማለት ነው። እዚህ ሆም የሚለው ላይ እንመጣለን። ሆም የሚለውን እነካለን። ከዛ ወደ ላይ ስክሮል ከፍ ከፍ ስናደርገው ሌቭል ዋን ይላን በሶስት ሺ ብር 100 ብር በቀን ይላን። ሌቭል 2 በ8000 ብር 260 ብር በቀን ይላል። ሌቭል 3 25500 ብር 840 ብር በቀን እያለ የ58000 ብር ደግሞ 1950 ብር በቀን ይላል ማለት ነው። ስለዚህ እናንተ ለምሳሌ አንድ ሰው በ3000 ብር መጀመር ከፈለገ እዚ ጋር ትመጡና 3000 ብር ያለበት ቦታ የለም እዚ ጋር ያለዋን የሚለው እሱን ክሊክ ታደረጋላችሁ። እንደዚህ ስትመጡ ልክ እዚ ጋር የክፍያ አማራጩ 3000 ብር መሆኑን ታያላችሁ። እዚ ጋ ማለት ነው። እዚህ ጋ ደግሞ ሾው ባንክ ዲቴል የሚል አለ። እዚህ ጋር የባንክ አማራጭ ትፈልጋላችሁ አካውንት ለመውሰድ ማለት ነው። ከዛ እናንተ ምድ ነው ታደረጉት እዚህ ጋ እንመለስና እዚህ ጋር ሾው ባንክ ዲቴል የሚል አለ። እሱን ትነኩታላችሁ ማለት ነው። በቀጥታ እናንተ ይሄን ያከበኩበትን ማለት ነው። ግልጽ እየሆነላችሁ እንዲሄድ ብዬ ነው። እሱን ስነኩት ባንክ ዲቴል ይላል። እዚህ ጋ ኩባንያው እነዚህም ባንኮች ነው የምጠቀመው ብሎ አስቀምጧል ማለት ነው። እዚህ ጋር እዚህ ጋር ስም አለ እዚህ ጋርም ስም አለ። እዚህ ጋር አካውንት አለ እዚህ ጋርም አካውንት አለ እንደምታዩት ማለት ነው። ስለዚህ እኔ እናንተ በሚመቻችሁ መክፈል ትችላላችሁ። ግን እኔ ሞር እንደ ራሴ ከሆነ የምመክረው በሲቢ እና በንግድ ባንክ ብትከፍሉ ብዬ አስባለሁ ማለት ነው። ስለዚህ ሺ መልስ ጉዴ የሚል አለ እዚህ ጋር ማለት ነው። እሱን የሲቢ አካውንት አንድ ሺ ሰባ አንድ ምናምን የሚለው መጨረሻው አርባ አምስት እሱን አካውንት ጽፋችሁ ከያዛችሁ በኋላ ትወጣላችሁ። ወጥታችሁ በዛ አካውንት የምትፈልጉትን የብር ብር መጠን የ8000 ከሆነ የሶስት ሺህ ከሆነ ከዛ በላይም ከሆነ እሱን ትከፍሉና ተመልሳችሁ ትመጣላችሁ ማለት ነው። ከከፈላችሁ በኋላ ማንኛውም ኦንላይን ስራ ላይ ሲሰሩ የነበራችሁ ግልጽ ሊሆንላችሁ ይችላል። ግልጽ ያልሆነ የማይሆንላችሁ ሰዎች ግን ኤፍቲ ምትላለች ማለት ነው። ትራንዛክሽን ሪሲፕታችሁ ላይ ትራንዛክሽን ነምበር አላችሁ፣ የባንክ ክፍያችሁ መለያ ኤፍቲ 25 ምናምን ምናምን እምትል 12 ዲጂት እንደዛ መሰለኝ እሷን ኤፍቲ ትራንዛክሽን ነምበር ታመጡና ማለት ነው። ከፍላችሁ ከጨረሳችሁ በኋላ እሷን ኮፒ አድርጋችሁ ትይዙና አሁንም መጣችሁ 3000 የሚለውን ትነኩና እዚች ጋ ነው የምትሞሏት ማለት ነው። ለምሳሌ ላሳያችሁ እንደዚህ ነው የምትመስለው እሷ ኤፍቲ ነበልና 25 41 32 ብሎ መሃል ላይም ደግሞ ካፒታል ኪው ከዛ አር 0 እንደዚህ ቻ የሆነ ቅጥል ቁጥር ምናምንም የተቀላቀለበት ስምንት ምናምን ሊኖረው ይችላል። እሱን ኤፍቲ ነምበር ካስገባችሁ በኋላ የምታደርጉት ምንድን ነው? እዚ ጋ ሰብሚት የሚለውን ትሉታላችሁ። እዚ ጋ ማለት ነው ትራንዛክሽን ነበር፣ እንዳተሳሳቱ፣ በትክክል ነው መሞላት ያለበት ማለት ነው። ከዛ ሰብሚት የሚለውን ስትነኩት ቀጥታ ሴብ ያደርግላችኋል። እሺ፣ ከዛ ሰብሚት ትሉታላችሁ ማለት ነው። ሰብሚት ካላችሁት በኋላ ቀጥታ ትመጡና እዚ ጋ ዲፖዚት የሚላለ ማለት ነው ጊዜ ላይ የምታዩት እሱ ጋር ትመጡና ዲፖዚት የሚለውን ስታዩት ማለት ነው የኔ አሁን እዚህ ጋር እንደምታዩት አፕሮቪድ ይለኛል ማለት ነው፣ ይኸው እዚህ ጋር የእናንተ ግን ኢምፕሮግረስ ብሎ ለተወሰነ ትንሽ ደቃ ነው የሚቆየው። እፍት በትክክል ካስገባችሁ ትንሽ ደቃ ብቻ የሚቆይባችሁ ልክ እሱን ተጠብቁትኝና አፕሮቪድ ያደርግላችኋል። ከዛ አፕሮቪድ ካደረግላችሁ በኋላ ትመለሱና እዚ ጋ ታስክ የሚለው ላይ ተሆኑና ማለት ነው። እኔ አሁን ዛሬ ፊኒሽ ድለኛል ምክንያቱም ሰርቼ ጨርሻ ያለሁ የዛሬ ታስኬን ማለት ነው። እናንተ ግን እዚ ጋ ተመጡና ይሄ እንደዚህ ሁኖ አይጠብቃችሁም ማለት ነው። እዚ ጋር ዋች የሚል አለ ማለት ነው። ዋች የሚል ይመጣል። ዋች የሚለውን ትነኩና ቪዲዮ ይጀምርላችኋል። ቪዲዮውን እያያችሁ እያለ በቀይ በኩል ማርክደን የሚለው እስከሚበራ ድረስ ታያላችሁ። ማርክደን የሚለው ሲበራ፣ ማርክደን የሚለው ስትነኩት ከስር ደግሞ ታስክ ሰብሚት የሚል አለ። እሱን ስትነኩት ቀጥታ ገንዘባችሁን ይከፍላችኋል ማለት ነው። ከዛ ብራችሁን የምታዩት ደግሞ የተለያዩ መጥታችሁ እንደሆነ ላሳያችሁ። እዚ ጋ ፕሮፋይል የሚለውን ከስር ትነኩትና እንደዚህ ስትመጡ እኔ አሁን እዚ ጋ ያለኝ ብር 550 ብር አለኝ እንደምታዩት። ከዛ እዚህ ጋር ታዩታላችሁ ማለት ነው። ስለዚህ አካውንታችሁን ደግሞ ለዊዝ ድሮው እንዴት መመዝገብ እንዳለባችሁ ላሳያችሁ፣ የሰራችሁትን ብር ወጪ እንዴት ማድረግ እንደምትችሉ ማለት ነው። ሆም ላይ ትሆናላችሁ መጀመሪያ። እዚህ ጋር ከስር ማለት ነው ሆም የሚለውን ትነኩና ሆም ላይ ትገባላችሁ። ሆም ከገባችሁ በኋላ እዚህ ጋር አድ ባንክ አካውንት የሚል አለ ማለት ነው፣ በቀስት ያሳየዋችሁ እሱን ትነኩና ከዛ እዚህ ጋር እንደምታዩት ሁለት አይነት አማራጭ ይመጣላችኋል ማለት ነው። የመጀመሪያው ምንድነው? ኢንተርዩር ባንክ ኔም ይላል እዚህ ጋር። የሁለተኛው ምንድነው? ኢንተርዩር አካውንት ነምበር ይላል እዚህ ሁለተኛው ማለት ነው። ስለዚህ እናንተ የመጀመሪያው ላይ በንግድ ባንክ ከሆነ እንዲወጣላችሁ የሚፈልጉት ሲቢኢ ብላችሁ ትጽፋላችሁ፣ ልክ እንደዚህ። ከዛ ሁለተኛው ላይ አካውንት ቁጥራችሁን እንደዚህ ጽፋችሁ ታስቀምጣላችሁ። እሱን ከጻፋችሁ በኋላ እዚህ ከስር ሴቭ ባንክ አካውንት የሚለውን ስትነኩት ያስተካክላችኋል። እሱን ካስተካክላችሁ ከጨረሳችሁ በኋላ ወደ ኋላ ትመለሳላችሁ ማለት ነው። ወደ ኋላ ስትመለሱ ፕሮፋይል የሚለውን ስነኩት ልክ እንደዚህ አካውንት ቁጥራችሁ ከነስማችሁ ተመዝግቦ ታዩታላችሁ ማለት ነው። እዚህ ጋርና እዚህ ጋር ያለውን ተመዝግቦ ታዩታላችሁ ማለት ነው። እሱ ዊዝድሮ ማድረግ የሚቻለው ደግሞ ስድስት መቶ ብር ሲሞላ ነው። ስድስት መቶ ብር ከሞላላችሁ በኋላ እዚጋ ዊዝ ድሮ አለ ማለት ነው። እዚህ ዊዝድሮ የሚለውን ስነኩት እናንተ ማውጣት የምትፈልጉትን የብር መጠን 600ም ከሆነ 1 600ም ከሆነ ያላችሁ 6 18 እያለ። እዚህ ያለው ሁሉ በሙሉ ይቀጥላል ማለት ነው። እናንተ የምትፈልጉትን የብር ብር መጠን መርጣችሁ ዊዝድሮ ማድረግ ትችላላችሁ። አሁን 600 ብፈልግ እኔ 550 ነው ያለኝ፣ ነገ ነው ዊዝድሮ ማድረግ የምችለው። ከዛ 600ን ከመረጣችሁ በኋላ ልክ እዚች ጋር ዊዝድሮ የምትላለች እሷን ነው ምናኩት። ከዛ ፔንዲንግ ይላችኋል፣ ትንሽ ጠብቃችሁ ወደ አካውንታችሁ ይገባል ማለት ነው። ማወቅ ያለባችሁ እዚህ ጋር ማዘዝ የሚቻለው ምንጊዜም 6 ሰዓት ከቀኑ 6 ሰዓት እስከ 12 ሰዓት ነው። ከዛ ደግሞ እሁድ እሁድ ታስካይ ሰራም ያለው ነገር ይሄን ይመስላል። በመጨረሻ መርሳት የሌለብኝ አንድ ነገር ላሳያችሁ። ሰዎችን ለመጋበዝ ስትፈልጉ የራሳችሁን ሊንክ እንዴት አድርጋችሁ አውጥታችሁ መላክ እንደምትችሉ አብረና ያለን መጀመሪያ ላይ እዚህ ጋር ሆም ላይ ትሆናላችሁ ማለት ነው። ሆም ላይ ከሆናችሁ በኋላ እዚህ ጋር ኢንቫይት ፍሬንድ የሚላልላችሁ ማለት ነው። እዚህ ጋር ኢንቫይት ፍሬንድ የሚለውን ስትነኩት ልክ እንደዚህ ይመጣል። እኛ አሁን ኮፒ አድርገን ነው መላክ የፈለግ ነው። ልክ እዚህ ጋር ያው እዚህ ጋር ልችላችሁ ማለት ነው። ኮፒ ሊንክ ምትለው ይቻ ከብኩባት እሷን ኮፒ ሊንክ ታደርጉታላችሁ። ከዛ ኒዎ ፎንት ምናምን ብሎ የሚመጣላችሁ ጽሑፍ አለ። ከዛ ልክ እናንተ ኦኬ ምትለው ስትነኩት ኮፒ ክሊቦርድ ብሎ ያመጣልኛል ማለት ነው። ስለዚህ ለሚመዘገብልኝ ሰው ፔስት አድርጌ መላክ ብቻ ነው ማለት ነው። ያለው ነገር ይሄ ነው። ተጨማሪ ነገር ካለ በቴሌግራም ኢንቦክስ አገኙኝ።